ከዚህ በፊት ባየናቸው ቪዲዮዎች እንደዚህ ዲዛይን ተደርጎ በተቀመጠ ቴብል ላይ እንዴት ኦርደር ፕሌስ እንደምናደረግ ና ከዛ እንዴት ፕሮሰስ እንደምናደረግ አይተን ነበረ። አሮኒየም ላይ ቴብል ስትራክቸር፣ ቴብል ሳይዝ ና ሼፕ ፍሎር ፕላኑ ላይ ያሉትን ቴብል ዲዛይኑን እንደ አክቹዋል ሬስቶራንቱ አቀማመጥ ዲዛይን ማድረግ ይቻላል። እንደምታዩት ሁለት ፍሎር ፕላን አለ ና ሳይድ ባር ላይ ሄዳችሁ ክሊክ ስታደርጉ ፍሎር ፕላን ና ቴብል ሴቲንግስ ምትላለች፣ እሷም ክሊክ ስታደርጓት ፍሎር ፕላን ዲዛይን ፔጅ ላይ ያመጣችኋል። ቴብሎቹን እንደዚህ ድራግ ን ድሮፕ እያደረግን ሪፖዚሽን እናደርጋለን፣ የተለያየ ማንኛውም ቦታ ላይ እያስቀመጥን ልክ እንደ ሬስቶራንቱ አክቹዋል አቀማመጥ። ምክንያቱም እያንዳንዱ ሬስቶራንት የተለያየ አቀማመጥ ነው ያለው። ለምሳሌ አንድን ቴብል መደለት ከፈለግን ያን ቴብል ክሊክ አድርገን እዚች ጋር መጠን ሪሙቭ ሰሌክትር ቴብል ምትላለች፣ ወዲያ ያጠፋታል ማለት ነው። እስቲ ድጋሚ እኒያው ቴብል 13 ለምሳሌ ሰሌክት እናርጋትና ሰሌክት አድርጋችሁ ሪሙቭ ሰሌክትር ስትሉ ወዲያ ያጠፋታል ማለት ነው። አዲስ ቴብል ለመጨመር ፍሎሩን ሰሌክት ካደረግን በኋላ አድ ቴብል እንላለን። ከዛ እንደዚህ ባዶ አራት ማዕዘን ይመጣልናል። እሱን ማንኛውም ቦታ ላይ ማስቀመጥ እንችላለን። ልክ እንደ ሬስቶራንቱ አቀማመጥ ማለት ነው። ከዛ በኋላ ስም እንስጠው፣ ቴብል 41 ልበለው ና ስም እንስጠው። ደስ የሚለው ደግሞ የቴብሉን ሃይት ና ዊድዝ ማስተካከል ይቻላል፣ ቁመቱንና ርዝመቱን ማለት ነው። ለምሳሌ ይሄኛውን 110 ልበለው ይሄኛው ደግሞ 160 ልበለው። ቁመቱን ቁመቱንና ርዝመቱን ማስተካከል ይቻላል። ወይ ደግሞ በቀስቶቹን በአቅጣቸውን ማድረግ ይቻላል። ሌላ ደግሞ ወደ ክብም ወደ አራት ማዕዘን ማድረግ ይቻላል። ልክ እንደ ቴብሎ አይነት ማለት ነው። ኦራይት አሁን የተለያዩ ሬስቶራንቶች እንደየአቀማመጣቸው የተለያየ ቦታ ላይ ቴብሎች ሊኖሯቸው ይችላል። ለምሳሌ ይኛው ሜን ፍሎር ነው። ፈርስት ፍሎር ላይ ወንበሮች ሊኖሩ ይችላሉ፣ ጠረጴዛዎች ማለት ነው። እንደዛ ፈርስት ፍሎር ላይ ያለውን አቀማመጥ ለማስተካከል እዚህ ጋር በመምጣት እንደ ቴብሎቹ አቀማመጥ ማስተካከል ይቻላል ማለት ነው። ድራግን ድሮፕ አድርገን ማስተካከል ይቻላል። አዲስ ቴብል የሚጨመር ካለ አድ ቴብል ብለን ማንኛውም ቦታ ላይ በማስቀመጥ ስም እየሰጠን ለምሳሌ ቴብል 42 ልበለው ና ቁመቱንና ምናን ማስተካከል ይቻላል። ሼፑን ኤቭሪቲንግ ቅድም እንዳየነው ሁሉንም ነገር እንደዚህ ማስተካከል ይቻላል። አቀማመጡን ሁላ ሽጋል አርጋትና ሌላ ፍሎር ፕላን መጨመር ከፈለግን ለምሳሌ ሬስቶራንቱ ሌላ ቦታ ላይ ሴክሽን ካለው ለዛኛው አድ ኒው ፍሎር ፕላን እንላለን። ከዛ በኋላ እዚህ ጋር ለምሳሌ ሰከንድ ፍሎር ልበለው እንደዚህ ብዬ ስም ከሰጠሁት በኋላ ቴብሎቹን መጨማመር ይቻላል። ለምሳሌ ሶስት ቴብሎች እንጨምርና እንደዚህ ፖዚሽናቸውን እንደ ሬስቶራንቱ አቀማመጥ ስም ቴብል ሲ ልበላት በላት እችኛን ጥጓን ላሲዛት ከዛ እችኛን ወደ መሀል ላምጣትና እችኛን ደግሞ ቴብል ቢ ልበላት ኦኬ፣ ለዚህ እችኛን ስም ልስጣት ቴብል ኤ ቴብል ኤ ያልኳት ከዛ ሼፑን ማስተካከል ሳይዙ ምናም እንደተለመደው በቃ ሁሉ ነገር ካስተካከል ነው በኋላ መጨረሻ ላይ አዲስ ፍሎር ፕላን እና ለሱ የሚሆኑ ቴብል ዲዛይኖችን ጭምር ሰርተን ጨረስም ማለት ነው። ስለዚህ አሁን በዚህ ሰዓት ሶስት ፍሎር ፕላን አለን፣ ለእያንዳንዳቸው የተለየ ፍሎር ዲዛይን ያላቸው ማለት ነው። ከዛ ሁሉ ነገር ክሎስ አድርጋችሁ ቼክ ካደረጋችሁ በኋላ ምንድነው ሴቭ ስንል አሁን በአዲሱ ፍሎር ፕላን ዲዛይን ማለት ነው የቴብል ዲዛይን አዲሱ ይሆናል። በእያንዳንዱ ፍሎሮዎች ላይ ማለት ነው። ስለዚህ በማንኛውም ሰዓት ፐርሚሽኑ ያለው ዩዘር እየገባ ቴብሎቹን በማንኛውም ሰዓት ሪዲዛይን ማድረግ ይቻላል። ኦኬ፣ ይሄን ይመስላል። ቴብል ስትራክቸር ዲዛይን የሚደረገው እንደዚህ ነው። ማንኛውም ጥያቄ ካላችሁ መጠየቅ ትችላላችሁ። ቲንክ ዩ ፎር ዋቺንግ።